ማለት የሰው ደም እያፈሰሱ የሰው ገንዘብ እየቀሙ የሚሰራ ከተማ ማለት፣ ሀገርን በደም ለሚሰሩ ሰዎች ወዮላቸው። ሀገርን በደም ለሚሰሩ ማለት፣ ሰው ገለው ድንበር ለሚያሰፍ፣ ሰው ገለው ከተማ ለሚያስፋ፣ ሰው ገለው ቤተ መንግስታቸውን ለሚሰሩ፣ በሰው ደም ቤት ለሚሰሩ ባለስልጣናት፣ በሰው ደም ቤት ለሚሰሩ ባለጸጎች፣ ደሃ ጦም ማድሮ ከደሃው ጉሮሮ ላይ ቁመው ሀብት ለሚያከማችው ባለጸጎች ወዮላቸው። ኢትዮጵያ ውስጥ ያልተደረገ ኃጢአት እስቲ ፈልጉና ንገሩ። ሰው ገለን ያቃጠልን እኛ እኮ ነን። በሳት አቃጥለን የምንጨፍርባት ሀገር ኢትዮጵያ። በቁሙ ሰው እየለፈለፈ የወንድ ልጅ ያለህ እያለ በድንጋይ ወግረን ገለናል። ከነነው ሰውን ገለው እንዳይታወቅባቸው ሰውን ገለው ሀብቱን ወርሰው የሰውየውን አስከሬን አፈር ደድለውበት እዚያ ላይ መኖሪያ ቤት የሚሰሩ ባለጸጎች አሉ። ኢትዮጵያ ውስጥ ሰውን በቁሙ በቢላዋ ቆዳውን ተገፏል። ኢትዮጵያ ውስጥ አይኑ በሕይወት እያለ የሰው ልጅ አይን ወጥቷል። ኢትዮጵያ ውስጥ በብልት በብልት ቀስቀስ እየተደረገ አካሉ ተቆራርጧል። ይህ ሁሉ ኢትዮጵያ ውስጥ ነው የሚደረገው አሁንም አባቶች ተገደሉ የሚል መግለጫ ሳይሆን የምንፈልገው ፍትህ ነው። ሁሌ በሚዲያ እየመጣችሁ አባቶች ተገደሉ፣ የቤተ ክርስቲያናችን ቅጥር ተደፈረ እያላችሁ አትምጡብን። እሱን ሳይሆን የምንፈልገው ፍትህ ነው። ከዚህ በፊት አባቶች ዝቋላ ላይ ሲገደሉ የጮህ ነው የተናገር ነው። የመናገርና የመጮህ ሱስ ንሮብን አደለም የዛሬው ቀን እንዳይደገም ስንል እንጂ። የምንናገራቸው ነገሮች በሙሉ የሚዲያ ማድመቂያ መስሎ የሚታያችሁ ግን ለምንድን ነው? ቤተ ክህነቱ ምንም አይነት መፍትሄ የማያመጣልን ከሆነ አትንገሩን። አሁንም በየገዳማቱ ለሞቱት አባቶች ፍትህ እንፈልጋለን። እናንተ ቤተ ክህነቱን ውሰዱት፣ ብፁዕ አባታችንንና ቤተ ክርስቲያናችን ደግሞ ለክርስቲያኖች ስጡን። ኦርቶዶክሳውያንን አንገት ያስደፋ ቅስም የሰበረ ሐዘን ከወደ ዝቋላ አቦ አንድነት ገብረ መንፈስ ቅዱስ ገዳም ተሰምቷል። ባለፈው ዓርብ ዕለት ነበር። አንድ የበቁ አባት ተገለዋል። ሁለቱ ደግሞ ታግተው ይኑሩ ይሙቱ አልታወቅም። ይህ ደግሞ ተፈጸመ የሚባለው ኦነግሸኔ በሚባል ታጣቂ ግሩፕ ነው። ባለፈው ሳምንት ገዳሙ ያለበትን ቦታ ካላሳያችሁን በሚል አካባቢ ላይ የሚገኙ ሰዎችን አግተው ወስደው መከላከያ በመድረስ እዚህን ሰዎች በማስጣልም ያለፈው ሳምንት፣ አሁን ቂም በቀል ቁርሾ ይዞ በገዳሙ የሚገኙ የበቁ አባቶችን አንደኛውን ገለው ቤታቸውን ሲያቃጥሉ ሁለቱም ወስዷቸዋል። አሁንም ይሙት ይኖሩ እዚያ ያሉት አባቶች ለቲክቫ እንደተናገሩት አያውቁ በዚህም በአመቱ አምስተኛ አባት ሆነው ሰማዕት የሆኑ አባት መሆናቸው ተረጋግጧል። እጅግ በጣም ያሳዝን ነው። ገዳሚያኑ አለም በቃኝ ብለው ለፈጣሪ ራሳቸውን ያስገዙ ለሀገር ሰላም ለሀገር አንድነት የሚጸሉ እንጂ እንደዚህ አይነት ነገር ይገባችኋል፣ ህይወታቸው ማጣት አለበትም ብዬ አላስብም። ያም ሆነ ይህ በአመት ልዩነት አምስት የበቁ አባቶችን አተናል። እጅግ በጣም ያሳዝናል። ነፍሳቸውን በአጽደገነት ያኑርልን። ሰናይ ቀን ይሆንላችሁ። አስታወሳችሁት፣ ይህንን ጩኸት አስታወሳችሁት፣ ይህንን ዋይታ ልክ የዛሬ ዓመት ነበር የካቲት 2016 ላይ በዝቋላ አቡነ ገብረ መንፈስ ቅዱስ ገዳም ገዳማውያን አባቶቻችን ተገድለው እንዲህ የአካባቢው ምእመን እንደዚሁም ደሞ መላው ክርስቲያን ሲያለቅስ ሲያነባ የነበረው ታሪክ ራሱን ደገም ይኸው አሁንም አባቶቻችን ወዴት እንድረስ እያሉ እንደ በግ ዝቅ ብለው ታረዱባት ያቺ የተቀደሰች ስፍራ ገዳማውያን አባቶቻችንን በመጨፍጨፍ ምን አይነት ሰላም ነው የምታረጋግጡት በገዳም እየተደበቀ አሁን ዘጠና ፐርሰንት ዘጠና ፐርሰንት በሚገባ በተጨባጭ በሪፖርት ማቅረብ የሚችለው ዘጠና ፐርሰንት መተናቸው የሕዝቡ ማለቅ ሳያንስ፣ ስለ ምድሪቱ ሰላም፣ ስለ ኢትዮጵያ የተባለች አገር መልካም መሆን የሚያነቡ አባቶችን ስለምን ልታጠፏቸው እጃችሁ እሺ ብሎ ታዘዘላችሁ? ለምን ተገደሉብን ብሎ የሚጠይቅ እንደ ደረጀ ዘወይንዬ ይታሰራል። ቀድሞ ተናገረ፣ ቀድሞ ታሰረ። ገዳዮች ግን ታርጋ ይለጣጠፍላቸውና ይረሳሉ። ከየት መጡ? ማናቸው? ምንድናቸው? የሚለው አይታወቅም። መንግሥት እየመራ የሚያስፈጽመው ይህ ግድያ ወሰን አልባ በሆነ መንገድ አሁንም ቀጥሏል። አባቶችን ማሳቀቅ፣ አባቶችን ማዋረድ፣ አባቶችን መግደል፣ አባቶች ላይ መዘበት የመካከላዊ መንግሥት ጠባይ ነው። በመካከላዊ መንግሥት በአራት ኪሎ ቁጭ ብሎ የሚመራው ኃይል ኦርቶዶክስ ተዋህዶ ቤተክርስቲያንን ጠል ነው። አማራ በሉት በትግራይ በሉት በኦሮሚያ በሉት ስም እየተሰጠው የሚደረግ ጭፍጨፋ በሙሉ ኦርቶዶክስ ተዋህዶ ቤተክርስቲያንን ማጥቃት ላይ መሰረት ያደረገ ነው። በዚህ ሁሉ ደግሞ ዳግማዊ ዮዲት ጉዲቶች እነ ዳንኤል ክብረት ቤተ መንግሥት ውስጥ ቁጭ ብለው የቤተክርስቲያንን ሰነድ ይሸጣሉ። በአምስት ኪሎ ደግሞ ሰላም ነው ምንም የሚፈጠር ነገር ያለ ሳይመስል ሹምሹሩን አጧጡፎ በብሔር ታርጋ ተቀምጦ ይቺን ቤተክርስቲያን መጉዳት ከላይም ከታችም ያለ ጠባይ ነው። የገዳማውያን አባቶችን በመጨረስ የምትደምቀው የምትበለጸገው ኢትዮጵያ። ደግመን ደጋግመን ቪዲዮ የምንሰራው ዜና እንዲህ ብለን የምንናገረው ከምድር የሚቀይርና ይህን ታሪክ የሚያስረሳ ታሪክን ወይ ድርጊትን ጠብቀን አይደለም። ሰው ግን ይህንን እየሰማ ጸሎት እንዲያደርግ የሰማ አባታችን እንደሚመለከት በማመን ታሪካችን እንዳይበላሽ ይህ ነገር ሆኖ ነበር ብለን ከትበን ለማኖር ነው። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አዳኛ መንግስት አይደለም። አዳኛ በጵጵስና ስም ተቀምጦ የዜርና የብሔር ዓላማን የሚያስፈጽም አካል አይደለም። ይቺን ቤተክርስቲያን ጠብቆ የሚያጽናናት የሰማ አባታችን መድኃኔ ዓለም ብቻ ነው። ፍትህ ለዝቋላ አባቶቻችን ስንል ወደ ላይ እንጂ ወደ ታች አይደለም። እስጢፋኖስ ይባላል እና ወደ ተኛሁበት አልጋ መጣ። እዛ እንዲህ ሲነካኝ ምንድነው ስል እኔ ነኝ አለ። ምንድነው ብዬ ስነሳ በትራስ ያፈነኝ። እዛ በትራስ ያፈነኝ። እዛ ክፍል ውስጥ ሌሎች ሰዎች አሉ አሉ እና በዛ ድካም በዛ ህመም በዛ ድንጋጤ ውስጥ ሌላ ከባድ ደሞ በቀል ማለት ነው። ከባድ ከባድ ከባድ በቀል፣ ለኔ የማይገባኝ ታዝዤ ከአዲስ አበባ መጥቼ ያ ሁሉ ደርሶብኝ እግዚአብሔር በድንቅ ታምራቱ አትርፎኝ አይዞሽ በመባል ፋንታ በትራስ አፍኖ አስገድዶ ደፈረኝ። ይሄ በጣም ያማል። መጮህ አልቻልሽም እንግዲህ ያን ያህል ሰፊ አዳራሽ አይደለም አይደል? ቤቱ ሰፊ አዳራሽ አይደለም፣ ግን ብቻ እኔ እንጂ አሁን ቤቱን በአራት በአራት ወይ አምስት በአምስት ቢሆን እና ጮክ ያለው መጠቀም ያለብኝን ኃይል ተጠቀሚያ ያለው በሰዓቱ እንዳልኩሽ የድካም ጊዜ ነው፣ የድንጋጤ ጊዜ ነው። ምን አለበት ያ መኪና ተገልብጦ በሞትኩኝ ያልኩት በሰዓቱ ሌሊት ነው። ከዛ ብንፈራገጥም ያው ሴት ልጅ የምትጠቀመውን ነገር ኃይለት ተጠቀምክ መሰዋቱ ያን ሁሉ ባደርግም ግን አቅም ስላነሰኝ እሱን መጋፋት አልቻልኩኝ። አሁን ይሄ በጣም ያማል፣ ወደ ውስጥ ያልቅሽ፣ የተረፈውን ማለቅ ሰው እንባይን ይመጣው። አንድ ቀን ማታ ላይ በቃ በጣም ከፍተኛ ጭንቀት ውስጥ ገባሁኝና የሆነ አካል ያው ደቢሎስ ነው የሚሆነው መቶ በቃ በጣም እየከሰሰኝ፣ አሁን አንተ ምንም ከዚህ በኋላ አትረባም፣ ብዙዎችን ማሳደግ በትክክል አልቻልክም፣ ብዙ ነገር አልተሳካልህም፣ ስለዚህ ከዚህ በኋላ ራስህን ማጥፋት ነው ያለብህም የሚል ከፍተኛ የሆነ ስሜት እና ጭንቀት በጣም እንትን አደረገኝ እና ከዛ በፊት አንድ ሁለት ቀን ከሶስት ቀን በፊት አንድ አባት የካሚካኤል አባት ናቸው። ስለ አቡናራ ድንግል አጫውተውኝ ነበረ ነግረውኝ፣ እንደዚህ እንደዚህ አይነት ጸበል አለ ብለውኝ ነበር። ከዛ ከትንሽ ቀን በኋላ በጣም በቃ ሌላም ጊዜ እንደዚህ በተለያየ ጊዜ ይመጣብኛል። ለምንም እያደረግኩ እንትን አደርጋለሁ እና ወደ ሌላ እምነትም ገብቼ ነበረ። በቃ በጣም ቅዥብርብር ያለ ነገር ውስጥ ነበር የነበርኩት። በኋላ ላይ ግን የመጨረሻ በቃ ራሴን ላጠፋ የነበረበት እለት ላይ በጠዋት ተነስቼ የሚካኤል ቀን ነው እንደውም ራሱ የመጣሁት የመጀመሪያው ቀን እንደተጸበልኩኝ የሆነ ነገር ከላይ ላይ እንትን ሲያደርግ ተሰማኝ። ከዚያ በሚቀጥለው ቀን አንድ ሻንጣ ያስኩኝ እና ብዙም ነገር አልያስኩም። መጣው እዚህ ብዙ ቦታ አልነበረም እዛ ላይ ሰፈር ውስጥ አረፍኩኝ። ከዛ በሁለተኛው በሶስተኛው ቀን በቃ እንደ የሆነ እንደሚጣጠብ ነገር ነው ከላይ ላይ የራስን የማጥፋት መንፈስ ሀሳብ ሙልጭ ብሎ ሙልጭ ብሎ አባቴና፣ አሁን እግዚአብሔር ይመስገን የዛሬ ወር ላይ የምሞት የነበርኩ ሰው ነው። በእውነት በጣም ነው የሚገርመኝ። ከዛ በኋላ ነው ስለ አቡናራ ድንግል በጣም ብዙ ነገር እየሰማሁ እየሰማሁ ሲሄድ በቃ እየተደነኩ እየተደነኩ። በዛ ላይ ደግሞ ያረፍኩበት ቦታ ራሱ እኔ አሁን ወርሊሙ ላይ ነው ብዙ ሰዎች በቃ እየተፈወሱ እየዳኑ እየዳኑ እየዳኑ ሲሄዱ ሳይ በቃ በጣም ነው ደስ ያለኝ። እና ከዛ ደግሞ ስለትም ተስዬ ነበረ። ሌላ ደግሞ ከህመሜም ከጭንቀቴም ባሻገር ያኛውን ጋብ ሲልልኝ ስለት ተሳልኩኝ። ያ ስለት ምንድን ነው? ለረጅም ጊዜ የተዘጋ ቢዝነስ ነበረኝ እና ገንዘብ የሚሰራ የነበረ ነው። በሱ ከተዘጋ በኋላ ምንም ነገር ድፍንፍን ብሎ ነበረ። በኋላ ላይ ተሳልኩኝ። በተሳልኩ በሁለተኛው ቀን እና በሶስተኛው ቀን ያ ነገር ተከናወነ ተፈታ። እና የተሳልኩትን ስለት የዛ የተከፈተው ነገር የሚያመጣውን ገቢ የመጀመሪያውን ሙሉን አምስት ሳንቲም ሳላስቀር ሙሉን ለማስገባት ከዛ በኋላ ደግሞ ከዛው ስራ ላይ እና ከሌሎችም ስራዎች ላይ በየወሩ አስራታቸውን ይዤ ለመምጣት ቃል እገባለው አሁን ግን ለሆነልኝም ለተደረገልኝ፣ ያው እኔ ብዙ ሰው ያውቀዋል እኔን ጉዳይ፣ ብዙ የኢትዮጵያ ህዝብ እኔ ጉዳይ ላይ ተረባርቧል፣ ብዙ ነገሮችን አድርጓል፣ ብዙ ሰው ጸልዮልኛል በተለያየ አይነት መንገድ እና አሁን ምንድን ነው ያደረግኩትኝ ለህንፃ ማሰሪያ እና ለአስራት የሚሆን አንድ መቶ ሺ ብር አስገብቻለሁ። በመጨረሻው ሰዓቴ ስለ ራሴ ምስክርነትን መስጠት እፈልጋለሁ። የዛሬ 20 ዓመት ዩኒቨርሲቲ ተማሪ ውስጥ ያለው የእግዚአብሔር መኖርን መጠራጠር ውስጥ ገብቼ ነበረ። የፍልስፍናው የዓለም ትምህርት ወደ ክህደት ሊወስደኝ ነበርና ከመከራይ በፊት እስኪ መጽሐፍ ቅዱስ ለአንብብ ታሪክን ልመርምር ብዬ አልብቤ እግዚአብሔር እንዳለ ብቻ ሳይሆን እግዚአብሔር አንደኛ ልጁን ወደዚህ ዓለም ደላከ እሱም ኢየሱስ ክርስቶስ እንደነበረ ክርስቶስም በመስቀል ላይ እንደተሰቀለልኝ በሞቱ ደግሞ ሞትን እንደሻረልኝ ተረዳሁ፣ አመንኩ። በዛ ጊዜ ዶርም ላይ ተንበርክኬ ጸለይኩ። ክርስቶስ ሆይ፣ ሕይወቴን ላንተ እሰጥሃለሁ፣ ካሁን በኋላ በምትመራኝ መንገድ እከተላለሁ ብዬ ጸለይኩ። በጸለይኩት መሰረት ክርስቶስ ወደ ቤተክርስቲያን መራኝ። ቤተክርስቲያን ውስጥ ክርስቶስን አገኘሁት። ከክርስቶስ ጋር ኮሚኒን ጀመርኩ። ከዚህ በፊት ያላገኘሁትን ሰላም አገኘሁት። ኤፌሶን አምስት ላይ እንደሚለው ክርስቶስ አፍቀራ ለቤተ ክርስቲያን ወመጠወ ርዕሶ በእንቲያ፣ ክርስቶስ ራሱን ለቤተ ክርስቲያን ሰጣት ይላል። በዚህ መሰረት ቅዱስ ያሬድ ምን ይላል? ሀሌሉያ ርኢ ክዋ አፍቀር ክዋ አይመር ክዋ ለቤተ ክርስቲያን ይላል። ቤተ ክርስቲያንን ካየናት፣ ቤተ ክርስቲያንን ካወቅናት ቤተ ክርስቲያንን እንወዳታለን። እውነት ዛሬ ቤተ ክርስቲያንን ኑና እዋት፣ ካያችኋት ቤተ ክርስቲያንን ታቋታለ